ቦሩ ሮባ ይባላለሁ። የሞያሌ አገር ሽማግሌ ነኝ። መከላከያ ሰራዊት ማለት ከኛ አብራክ የወጡ ናቸው። እኛ ራሳችን ነው ድንበራችንና አገራችን እንዲጠብቁ መልምለን ከራሳችን አውጥተን የሰጠን ልጆቻችን ናቸው። ስለዚህ እነሱም ሌላ ስራ ስለሌለ አገርን ለማስጠበቅና አካባቢውን ሰላም ለማድረግ የተሰማሩ በመሆናቸው እኛ የምንፈልገው ህብረተሰቡን ደግሞ ሰላም ለማገኘት ስለሆነ ከእነሱ ጋር ከፍተኛ ትስስር ነው ያለ። ጋልም ኮሮጵቻ እባላለሁ የሞያሌ ከተማ ከንቲባ ነኝ። ሞያሌ አካባቢ ከስድስት ዓመት በፊት የሰላም ቀጠና አልነበርም። እንዲህ ቀጠናው ሰላም ለመሆን ይህ አገር መከላከያ ሰራዊት አስተዋጽኦ በጣም ብዙ ነው። ከተማ ውስጥም ከከተማ ውጭም ከአገር መከላከያ ሰራዊት ጋር የተሰራን ስራው በጣም ብዙ ስራ አለን። ሁሉም ሰው የሚገናኝበት ከሶማሊያ የሚመጣ ከኬንያ የሚመጣ ከመሀል ሀገር የሚመጣ የሚገናኝበት ቦታ ነው። እያንዳንዱ ኢትዮጵያ ውስጥ ያለ ብሄረሰብ በሙሉ እዛ ሞያሌ ይገኛል። ሁሉም በአብሮ በሰላምና በሊግ ተግባብተው ነው እየኖረ ያለው ህዝቡ። አሁን አገር መከላከያ ሰራዊት የእኛ ሰራዊት ነው የእኛ ልጆች ነው። ለዚህ አገር መከላከያ ሰራዊት ነው እኛ እየኖረ እያለን፣ እንትን ኮሚኒቲው እዚ አካባቢ ህብረተሰብ ጋር የሰራን ስራው በጣም ብሱ ስለሆነ፣ አሁን ዛሬ እነሱ መረቃ ስላለን ለዛው ድጋፍ ለማድረግ እዚ መጥተናል። እኛ ህዝባዊ ሰራዊቶችን ወይም ጠበቃዎችንም ደግሞ ሁሌ እነሱ ጋር ነው የምናሰለጥናቸው። እነሱ ነው በስልጠና የሚተባበሩልን እነሱ ያሰለጥኑላል። ከዛ በኋላ እነሱም ወጥቶ አካባቢውን እንዲጠብቁ ያደርጋሉ። ስለዚህ ይሄ ካምፕ በዚህ መካከል መሆኑ ለዚህ አካባቢ ጸጥታ ከፍተኛ አስተዋጽኦ ነው የሚያደርጉት። ስሙም ሀጂ ጎዳና ኩሉ ይባላል። ሞያሌ ከተማ ነዋሪ ነኝ። የሀገር ሽማግሌ ነው። መከላከያ ሰራዊቱ የእኛ ሰራዊት ነው። የኛ ልጆች ነው። የኢትዮጵያ ልጆች ነው። ለሰላም የቆሙኑ ከድሮም ጀምሮ እኛ ጋር ነው የምኖሮ፣ እኛ ጋር ነው የምንተባበረ፣ እኛ ጋር ነው የምንተዋወቆ አንድ ሆኔን በሰላም በልማት በአካባቢ ጸጥታ በኬንያም በኢትዮጵያም ለህዝብ ብሎ የቆሙ መከላከያ ሰራዊት ስለሆነ ከህዝብ ጋር ግንኙነቱም ጥሩ አለው። ጥሩ መልክ ነው አለው።